ሁለተኛ ቀናችንን የማስፈጠር ፕሮግራማችን ይዘናል ማለት ነው። በዛሬ ፕሮግራማችን ደግሞ የምታስፈጥርልን አንድ እህታችን ነች። ጅመታችን ደግሞ እህታችን ፋጡማ ኢማም ከዱባይ ነች። ፋጡማ ኢማም

ጨረቃ አመት ሙሉ እጅጉን ተናፍቃ ብስራት አዝላ ደመናን ሰንጥቃ ድምቃ ታየች በሰማይ ላይ ዘልቃ በእርሷ ይደል ወይ ቢከፈት ጀነቱ ክርች ሚላል ጀሂምም

ሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ድና ከበራችሁ መላለ የምትገኙ በወሌፍቦዝራብት ማህበር ቤተሰቦች እንደምን ናችሁ? ከእኛ ጋር አልሐምዱሊላህ ዛሬ ሶስተኛ ቀናችንን የማስፈጠር ፕሮግራማችን ይዘናል ማለት ነው። በዛሬ ፕሮግራማችን ደግሞ የምታስፈጥርልን አንድ እህታችን ነች። ይህቺ እህታችን ደግሞ እህታችን ፋጡማ ይማም ከዱባይ ነች። በሷ በተገኘ ገንዘብ ድጋፍ የዛሬው የፍጣር ፕሮግራም ለስ መሳኪኖች እንዲሁም ጎዳና አዳሪ ሙስሊሞች ጾመ ብሎ ጾማ እንዳያድሩ ለእነሱ ድጋፍ የምናደርግ ይሆናል። አሁን ከትልቅ ከሆነ አውርስ ከሚባል ካፌ ወይም ደግሞ መስሪያ ቦታ ላይ ነው እንግዲህ ይህም ፕሮግራም በቀጥታ የምናስተላልፍላችሁ። አሁን ይህን ይዘን ወደሚረዱበት ቦታ እንሄዳለን። እስከ ፕሮግራሙ ፍጻሜ ድረስ አብራችን ቆይ

እንግዲህ ቅድም እንደነገርኳችሁ አሁን በታላቁ ካሊድ መስጂድ ተገኝተናል። የምታዩቸው ከስልሳ በላይ እንዳጠቃላይ ደግሞ ከቤተሰቦቻቸው ወደ ሰማንያና ዘጠና የሚሆኑ እህትና ወንድሞቻችንን እዚህ ዛሬ በማስፈጠር ላይ እንገኛለን። የምታዩቸው እህትና ወንድሞቻችን የሚበሉትም ሆነ የሚጠጡት በስርዓት አያገኙም ማለት ነው። እንደዚህ አይነት ኢፍጣሮች ካልሆነ በስተቀር የሚያገኙ እህትና ወንድሞቻችን አይደሉም። በደንብ በኋላ የምትመለከቷቸው ይሆናል ማለት ነው። ለእህታችን ፋጡማ ኢማም አላህ አጀዛዋን ይክፈላት። የዛሬውን ሙሉ ወጪ ሸፍና እንደዚህ የምትመለክቱ ሰዎች በሙሉ ደስተኛ እያደረገች ያለችው እህታችን እሷ ነች። ኢንሻላህ ሙሉ ፕሮግራሙን የምንከታተል ይሆናል። ዛሬ ሶስተኛ ቀናችን ነው፣ የኢፍጣር ማለት ነው። ኢፍጣራችን ይቀጥላል። ማስፈጠር የምትፈልጉ እህትና ወንድሞቻችን ስክሪን ላይ በምትመለክቱት ቁጥር ላይ ማስፈጠር ወይም ደግሞ ማናገር ትችላላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቢስሚላሂር ራህማኒር ራሂም አልሀምዱሊላሂ ረቢል አለሚን ማም ማ ሀዋና ለጣ ሃጃዋና ላውጣው የሁሉም ሃጃ ታዲያ የሚወጣ አላርገው አዲስ ብሏት የምትመጣ አላ ርጋት ቢስሚላሂ ረሕማኒ ረሒም የሚበላው ሁላ ታዲያ ሰደቃ ረሱል አላ ርገው ቀድየም ውሎ ታዲያ ሀጃዋ አወትዎ አልሐምዱሊላሂ ረቢል ዓለሚን ብላ ምትጨምራ አለ ርጋት። አላሁመ ሰሊ ወሰሊም አላ ሰይዲና ሙሐመድ ወላአሊ ሰይዲና ሙሐመድ አላሁ አክበር። በረታ ሁኑ፣ በረታ ሁኑ። አገራችንም ሰላም ይሁን፣ አገራችንም ሰላም ይሁን። እርሷንም አባቷንም የጀነት አለ አድርግላት። የኢትዮጵያ አገራችን ሰላም ይሆነልን። ትንሽ ትልቁ ደህና ሁኑ። ጎበዙም ቆንጆውም ሙሉ ይግባ፣ አገራችሁ ግቡ። የዛሬ አመት ደግሞ አስፈጣሪ ሆኖ አበባችሁ አፍሩ የ ቆንጆም ባባዘ እንግዲህ ሀባዘ መስጊድ አስፈጠረችን እናችል ቸሊ ደሞ ረፍረፍ አላ የጀነት መታ አላ። እንግዲህ ዛሬ ይሄን ሙሉ ኢፍጣር ለዚ ለ ሰማንያ እና ዘጠና ለሚሆን ሰው ነው። እንግዲህ ኢፍጣር ደሞ ያመጣችሁ እህታችን ፋጡማ ኢማም ትባለች ከዱባይ ነው። በጣም ዱዓችሁን ትፈልጋለች። እስኪ ዱዓ አድርጉላት ከአንቱን ጀምር

ምርቃነሽ የሚደርስ ይሁን አለ መስለህቴ ፋጥማ በረካሆኒ ሰደቀው ስርቅ በላይ የልብሽን የኩልኩልሽን አላህ ያርግልሽ። ዲሃውን ሚስኪኑን ደስ ያለውን ኑሮ መኪናውን ዝቀሽው በአየሩ በግመል የምታስፈጥሪ ልጅ አላህ ያርግሽ። ፋጥማ ደስ ይበላት። አሁንም ትሰድቅ በረካት ይሁን።

አበባውን ምሶ አፍሬው ዲማ አብቦ ፍሬውን ምበላለ ሀርጋት ተሶላት በቀር ቁጭ ብላ በዛን በዝማ ዘጅ ያለ ሀርጋት የማታ እንጀራ አርብ ወጡን ያልተነካካውን ትትቆርሰው ምቀኝነት የለለውን ትትጀምረው ማያፍረውን እንጀራ ትትቆርሰው ማይሸሸውን እንጀራ ተረከባ ተማታ ማታ አለው ጉማታ የማታ እንጀራ ተመሸ እንግዲያት ይመጣ ማያሳፍር እንጀራ አራህ ሜድ ያው የሚበላው እንጀራ የበላው ትወጣ ያልበላው የሚገባበት እንጀራ ማድ መረከብ እንጀራ አላህም ወሰለ ፋጡማ ኢማም ሐጃዋን አላህ ያውጣላት፣ እርዝቋንም አላህ ያብዛላት፣ እድሜዋንም ረዘብ አላህ ያድግላት።

እንግዲህ ውድ ተመልክቶቻችን እንደምታዩት የዛሬው ኢፍጣር ፕሮግራማችን በጣም ደስ በሚል መንገድ የምርቃ ናዳ የወረደበት በጣም ደስ የሚል መንገድ ይህ ፕሮግራማችን አልቋል ማለት ነው። ህብረተሰቡ እንዳለ ተበትኗል። እንደነገር ኳቸው ከሰማንያ ነው ከዘጠና በላይ ናቸው እስከ እነ ልጆቻቸው ማለት ነው፣ እስከ እነ ልጆቻቸውን ያስፈጠሩ እንግዲህ የዛሬውን የኢፍጣር ፕሮግራም ሙሉ ለሙሉ ወጪውን የቻለችልን እህታችን፣ ያው እንደ እህታችን ፋጡማ ይማ ማስፈጠር የሚፈልግ የምርቃ ናዳ እንዲወርድ የሚፈልግ በረመዳን ትልቅ የሆነውን አጅር ይህ ትልቅ የሆነ አጅር ነው። ረመዳን ወር ላይ እንግዲህ አንድን ሰው ያስፈጠረ ነው የሚባለው። አንድን ሰው እህታችን ፋጡማም ግን አንድን ሰው ሳይሆን ያስፈጠረችው እንዳለ ይህ ሁላ ህዝብ የምትመለከቱትንና ከሰባ እስከ ሰማኒያ እስከ ዘጠና የሚያክሉ እስከ ሕጻናቶች ትላልቆችም ጭምር ጎዳና ላይ የወደቁ የሚያበላ የሚያጠጣ የሌላቸው ቁርስ፣ ምሳ፣ እራት የማይበሉ ጾመው እንኳ ውለው ጾመው የሚያድሩ ምግብ የማያገኙት እና ወንድሞቻችን እንደውም አባቶቻችን ነው። ስለዚህ ማንኛውም አካል ማስፈጠር የሚፈልግ እስክሪን ላይ በምትመለከቱ ስልክ ቁጥር በቴሌግራም በኢሞና በዋትሳፕ ማናገር ትችላላችሁ። ፊት ለፊት ሁሉም ነገር ተመልከታችሁ የኢፍጧር ፕሮግራማችሁን የምታካሂዱ ይሆናል። ሁላችሁንም አላህ ይጠብቃችሁ። መልካም የረመዳን ወሬ ሆኖላችሁ፣ ሰላም አለይኩም ወራህመቱላሂ በረካቱ